ሌላችሁም አንድ አይነት ወሬ ነው የምታወሩት፣ የተለየ ነገር አታወሩ። እትዬ የተለየትነት እውነት የተለየትነት ሶስት ዓመት ሶስት ዓመት አንድ ቤት ውስጥ ነው የሰራችሁ። በአጋጣሚ ባለቤቶቹ ዲቪ ደረሳቸው። ከዛ ሊወስዷት አሰቡና ፓስፖርት ይላል። በዚህ ምክንያት ነው ሲለያዩ ራሱ እያለቀሱ ደብሯቸው ነው። እኔን አመስግነውኝ የተለየት። እውነትህን ነው እኔ ልሙት። በትታመሰግኝኛለች መተሽ አንተ የተባረክነው ነው የምት የት አለች ታዲያ? ትመታለት አሁን ከየላም ተብለን ሄደችው

ያው እንደነገርኩሽ ሰዎች ወደ ውጭ ሊሄዱ ሲሉ ያው ይዘዋት መሄድ ስላልቻሉ ነው ወደ እኔ ያመጧት። ምንም የዋሸሁሽ ነገር የለም። ያው ለአለባበሷ ከሆነ ያው የሰው ልስ የመጣበትን አይረሳም አይደል? እንደዛ ሆኖባት ነው። አየየይ፣ ትቅርብኝ። ሌላ ሰው ስታገኝ ደውልልኝ እባክሽ። እባክሽ፣ ይህ ስራ ያስፈልገኛል። እባክሽን፣ እባክሽ፣ ይህ ስራ ስለሚያስፈልገኝ ነው። እባክሽ፣ እባክሽ፣ ይህ ስራ ያስፈልገኛል። ሴትዩ ነገረች ሳይሆንም ማለች ይህ ስራ በልመና የሚሆን አደለም። ለምንድን ነው የሚያስፈልግህ ጭምር ታውቃለህ። በቃ ለምንድን ነው የሚያስፈልግሽ? እናቴ እናቴ ታማሚ ነች። ለእናቴ መድኃኒት መገዞ ሶቤት እየሰራኝ ነው ባንክሽ እናቴ ደግሞ መድኃኒት አልቆባታል። አሁን ያስፈልገኛል ይህ ስራ ባንክሽ። እንደዛ ከሆነ የአንድ ወር መድኃኒትሽን እንሸፍናለሁ ፈለጋንጂ ለምንልቆ አንድ ወር ብቻ አንድ ወር ብቻ እንድትሰራ ፍቀጂልኝና አንቺ የምትፈልገው የኔ ሰራተኛ፣ ምንም ምንም ደግሞ ሳልቀበለሽ እወጣለሁ። ሶስታችንንም የሚያስማማን ይመስለኛል። እሷም አንድ ወር ትሞክር፣ ከዛ ከአንድ ወር በኋላ እኔም ከአንድ ወር በኋላ ነው ኮሚሽን

ምን ለማድረግ እየሞከርክ ነው? ይኸውልሽ፣ እኔ ከእሱ የተሳለ ሰው የትም አላመታልሽ። በጣም ጥሩልሽ ናት። እንዲ እንድታመልጥሽ አልፈልግም። በቃ እኔ እንዴ እኔ ምናውም አላማረኝም። ትቅርብኝ እንዴ። በቃ አንድ ወር ሞክሪኝ አለችሽ። አንድ ወር ሞክረሻት ከሆነ ትሆናለ፣ ካልሆነ ጥበካት፣ ታባርሪያታለሽ። አንቺ ከጊዜ ሳውት ልትሰት ያቷን ነበረ እንዴ ይውለ። አንድ ስህተት ባገኝባት ግን አይደለም አንድ ወር፣ አንድ ቀን አልታገሳትም። ምንም ችግር አሁን ልጥራት። ማነ ኪንኮ ሶፊ እንትራት አአአ ይኸውልሽ አንድ ስህተት ባገኝብሽ ግን ዛሬውኑ ነው የማባረርሽ። እሺ አሁን ተያይሽን አምጭና ተፈራርመን እንሂድ። ተያይሽን አንተ አ ማለቴ የፈለከውን ስራ አንተ በፈለግከው መልኩ እንሰራልሃለን። ው ልክ እኔ ስራ ላይ የሚቀልድ ሰው አልወድም። ስራ ላይ የሚቀልድ ለእኔ እንደ እናቴ ገዳይ ነው። ማይ ስራ ስራ ነው። እኔም ልክ እንዳንተ ነኝ። በስራ ላይ የሚቀልድ ሰው አልወድም። በነገራችን ላይ እኛ ከሌሎቹ ለየት የምንለው ለሰራነው ስራ ተገቢውን ክፍያ መጠየቃችን ነው። አልተሞቅ ጓደኞች፣ ስራችሁን በአግባቡ ከሰራችሁ ሰምታችሁ የማታውቁትን ብር ነው ወደ አካውንታችሁ ማስገባው። ከዛ በፊት ግን ስራው ላይ አንድ እጋለ ስራው ላይ አምናችሁ ከገባችሁ ስራውን ማቆም ሆነ ማቋረጥ አይቻልም። ስራውን የምታቆሙት ከዚህ ዓለም የሄዳችሁ ጊዜ ነው። ኦኬ፣ ስራው ምንድን ነው? ማለት ብቻዬን አይደለም የምሰራው፣ ከጓደኛ ጋር ስለምሰራ ለሱ አማክሬው አብረን መወሰን አለብን። ካላስቸገርኩ ስራው ልትነግረኝ ትችላለህ፣ ስለ ስራው። በስራው ከተስማማችሁ በኋላ ማሳውቃችሁ ይሆናል። መስማማታችሁንም ሆነ አለመስማማታችሁን በዚህ በሶስት ቀን ውስጥ አሳውቁኝ። ሄሎ፣ ሄሎ፣ ሄሎ። ደግሞ ምን አይነት ስራ መጣ? ወንጀል ውስጥ እንዳትገጨኝ አንድ ልዜ ላሳድግበት እባክህ ወንጀል ውስጥ እንዳትገጨኝ አንተ ጠብቀኝ አንተ ሁሉ ሁሉ ታውቃለህ ምን ከአንተ የምደብቀው ነገር አለ ሁሉም ነገር እንደምፈልገው እንዳረክልኝ እርግጠኛ ነኝ። እባክሽ ለምን አትይኝም? በምታምጪው ለምን ስተሄኘ ያው እልህ። አሁን መስማት የምፈልገው እሱን አይደለም። አሁን መስማት የምፈልገው ነገር ትነግረኛለህ ወይስ አትነግረኝም? ሁሉም ነገር አንቺ እንደምትፈልጊው ሆኗል። ነገር ግን አንድ ጥያቄ ልጠይቅሽ። ባላታሹ ባልተፋቢ እዛ ቤት ካልገቡ ያልሹ ለምንድን ነው? እሱን ተመልሲልኝ እባክሽ። ትሰማኛለህ አሁን ላይ እኔ ጠያቂ፣ አንተ ደግሞ መላሽ ነክ። አሁን በነገራቶች ላይ እኔ እናንተ ማውራት አለብን። የወለምን መሰለክ። አሁን የተግባባን ይመስለኛል።

ማንሽ ሶፊ ሶፊ፣ ምንድን ስትጠረሰም ንዴ ቤቱን የተሸላር ለ እንዴት እንደ ቆሸሸ። ሻወሩ ሰጅ ና ለ ራት የሚሆን ምግብ ስሪ። እቃዎቹንም ማጣጠብ እንዳትረሺ። እኔ ጽዳት እወዳለሁ። ምንም አይነት አቧራ እቤት ውስጥ ማየት አልፈልግም። አንዲት ቆሻሻ ያገኘው ሰዓት ግን ይዘሽ የመጣሹን ፌስታል አስተካኪው ይዘሽው ትመለሻለሽ እኔ ልወጣ ነው ያልኩሽን ግን በደንብ አስቢበት እሺ ሰው መስለው ሰው መስለው የዋ መስለው ጉድ ሰሩ። ፍቅር ብሰጣቸውን፣ ለፍቅሬ ምላሽ ባሌን ወሰዱብኝ፣ ቤተሰቤን በተነብኝ። እሺ እኔ እኮ ነኝ የቀረሁት። ምን ቀራቸው? ከኔ ምን ይወስዳሉ አሁን? ምን ይወሰዳሉ አሁን ቆይ፣ ምን ይወሰዳል ማለት ነው የሚነጋ? ምን እንደሚወሰድ ማለት ነው የሚነጋው? ንገሩ። ወሰዱ ህይወቴን እኮ የቀራቸው አልሞቶ እንጂ እኮ እሞታለሁ። የለሁም፣ ምን እኔ ያለው አሁን ይህ ኑሮ ነው። ቤተሰብ ሁሉ ኑሮ ፈርሶ፣ ትዳር ፈርሶ፣ ወይ አገር አብሮ በርቶ ሰው ገዳይ ይሆናል። እዴ ምን በደጓ እሺ ምን በልኩኝ? ምን አደረኩ? ምንድን ነው ጥፋቴን? ነገረኝ፣ ጥፋቴ ምንድ? ባረኩት? ምንድን ነው ባስጠጋው? ባበላው? አይዞሽ ባልኩ? ይህ ነው መንሴ? ይህ ነው ምንድሬ? እንዲህ ነው የሚከፈለኝ? ቋይ

አትሳሳች አቅፈሽ የምታድሪው ወንድ ከኛ ጋር እንደሚቃጠል እንዳትረሽ። ቢያንስ አንተ ከነሱ ትንሽ ትሻላለክ፣ ያን ጠለጠል ከሆን ትጠቀምበታለክ። አዎ ለካ ያወራሽው ስለኛ ነው። መች እንጠቀምበት? ዛሬ አልችልም የምሰራው ስራ አለኝ። ነገ ደውልልክና ምልክ ቦታ ትመጣለክ። አሁን ብንጠቀምበት ደስ ይለኛል። የት ልምጣ? እሽ፣ በልቼው። አሁን ሁሉም ነገር ውሸት ውሸት ይቻልም እራሱ በውሸት የተሰራች ነው። እንዴ ትናንት የሚስቅ ሰው ዛሬ ማልቀስ አለበት እንዴ? የሳ እያለቀሰ ሰው ትናንት የሚስቅ ሰው ዛሬ ማልቀስ አለበት እንዴ? ሲያለቀስ የኖረ ሰው በዛው እያለቀሰ መኖር አለበት እንዴ? ለምን ግን ማን ነው የሚያስለቅሰው? እራሱ እዚህ ምድር ላይ የሚኖረው ሰው አይደለም። እኔን እኮ ቤተሰብ ይህን ያሳጣኝ ውሸት ነው። ምንም ፍቅር የለም ውሸት ነው። ይው ትሰምኛለሽ፣ በዚህ ምድር ላይ ስትኖሪ ምንም ፍቅር እንደሌለመኝ ሁሉ ነገር ውሸት ነው። ፍቅር የለም እሺ፣ ውሸት ነው እሺ

ተገኘው የቤት ሰራተኛም፣ ኮን አርፌ ካገኘልኝ ይካገኛል ይሰራል። አንቺን የመሰለች ጉብሴት ለቤት ሰራተኛ መቅጠል አይከብድም። ምን ውስጥ ነው ያሉት? አምላኪ ሶፊ ከምትባለች ሴጣን የሴጣን ቁራጭ

እንዴ ባለቤቴን ለዚህ ካሁን ነው ካሁን አወቁብኝ እያልኩ ሁሉንም ነገር ፈርጃለሁ፣ አለሁ። እባክህን ዛሬ ነገ ሳትል አንተ አድነኝ። ካላንተ ማንም የለኝም። ምንም አያስፈልግም። እጅሽ በጣም ነው የሚጣፍጠው፣ እጅሽ ይባርከው። እሺ፣ በጣም ነው የማመሰግነው። እቲ ቡና ላፍላ? አያስፈልግም፣ ግቢና ተኝ። ራትሽ መብላት እንዳትረሽ። እሺ። ኧረ ቆይ ለምን አብረን ትቅረብ እንጂ፣ ታጠቢና ቆንጆ የራት ልብስ የለሽም? አንተም ሱፍህን ለብሰክ ኑ፣ ተዝናኑ እንጂ እምባይሆን ወይኑ ለን የተዉት ምን እያለች ነው ሰብሌ? ሂጂ ግቢ። ምን እዚህ ትገተርብኛለች? ትሰማኛለህ? የዚህም ቤት ህግ መተላለፍ አይቻልም። አንተ ደግሞ ብዙ ጊዜ እየተላለፍክ ነው። እዚህ ቤት እሷ እንደ ሰራተኛ ናት። እሷ እንደ ሰራተኛ፣ አንተ እዚህ ቤት እንደሚኖር ሰው አርፈህ ትኖራለህ። እኔ ምንም ክፉ ነገር አልተናገርብኝ። ሲጀመር ክፉ ነገር እንድትናገር ማን ፈቀደልህ? ሰላም ያሳድርኝ።